ጨረቃዎች እምር ድምቅ ብለው እንግዲህ ሀይሚና ቦራ ከእሙሽዬ ጋር መጡ ማለት ነው። ዋው! ይለያል። ይዘ ጨረቃዎች በአዲስ ነገር መጥተዋል በቡራ ቤት ማለት ነው። እንግዲህ ዛሬ እሙሽዬን ሰርፕራይዝ አድርገዋታል። እናት ለዘላለም ትኖር። ዛሬ እንግዲህ በቡራ ቤት ትልቅ ሰርፕራይዝ ይኖራል ማለት ነው። እና ሀይሚ ወደ አዲስ አበባ ሊሄዱ ነው መሰል፣ ሀይሚ እና ቦራ ሆዴን ባርባራ ለው ለበር ቡታጅራን እንግዲህ ሊሰናበቱ ነው መሰል እና ትናንት ሲሉ ነበረ። ትናንትና እንግዲህ ለወንድሙም ቻናል ከፍተው አስደስተውታል ማለት ነው። ያው ትንሽ ፕራንክ ቢያደረጉትም ደግሞ በሚገርም ሁኔታ የጨረቃ ቤተሰቦች ትለያላችሁ። የምሬን ነው የምላችሁ። እኔ ቃል የለኝም እና። በስማም በቃ ሁሉም ሰው ባለ በሌለው ስልክ ነው የደመረው ማለት ነው። እኔ ራሱ በሁለት አካውንት በዚህ በሃንቾ እና እንዲሁም ዋላ በሚለው የኔ ነው እና በሱ በቻናል ማለት ነው። እንዲሁም ደግሞ በቃ በተለያየ ስልክ ነው ቤተሰብ ያረኩት በአምስት ማለት ነው። እና ሰብስክራይቡ በጣም እየሄደለት ነው፣ ደስ ብሎኛል ማለት ነው። የመላኩ የምሬን ነው የምላችሁ፣ በጣም ደስ ብሎኛል። ትለያላችሁ። የጨረቃ ቤተሰቦች ሁሌም እነቡራን እና ሀይሚን አናሳፍርም ማለት ነው ስለምንወዳቸው ሰላም ሰላም፣ ቤተሰብ እንዴት ናችሁ? አለው ሰላማችሁ ብዛው በእያላችሁበት እያልኩኝ፣ ውድ ቤተሰቦች እንዴት ናችሁ? አለን እንኳን ደህና መጣችሁ ወደ ቤት እያልኩኝ፣ አጠር ባለች ቪዲዮ መጥቻለሁ ማለት ነው። ዛሬ እንግዲህ ሀይሚና ቦራ እንደዚህ ድምቅ ምር ብለው ከእሙሽዬ ጋር መጥተዋል ማለት ነው። እሙሽዬን እንግዲህ ሰርፕራይዝ አድርገዋታል ማለት ነው። በጣም ደስ ይላል። የምሬ ነው የምላችሁ እና እንግዲህ ዛሬ በውራ ቤት ይመጣሉ፣ እንዲሁም ደግሞ ስለ መላኩም ምስጋና ያቀርባሉ። ያ አስባለው። የምር በጣም ከተጠበቀው በላይ በአንድ ቀን እንግዲህ ገና አልሞላውም፣ ሀያ አራት ሰዓት አልሞላውም። በጣም በአሪፉ እየሄደለት ነው። በጣም በጣም ማለት ነው ጉዞ ወደ ሀምሳ ሺህ ማለት ነው። እና ደስ ይላል እንግዲህ ሀይሚዬ ከምራት ዋጋ ከአማት ዋጋ መጥታለች ማለት ነው። እሙሽዬ ከምራት ዋጋ ማለት ነው። ሀይሚ ለእሙሽዬ የምንድናት ምራት አለ። እሙሽዬ ሙሽዬ ለሀይሚ ደግሞ አማት ነው፣ እንደዛ ነው የሚባል እና እንግዲህ ከዘበራረኩ ይቅርታ ማለት ነው። እና እንግዲህ ዛሬ እንደዚህ ምር ድምቅ ብለው መተዋል ማለት ነው። እንግዲህ ቡራ ከጋሽዬ ጋር ተዋውቋል። ቡራ ያልተዋወቀው እንግዲህ ከሀይሚ እናት ጋር ነው። ከሀይሚ እናት ጋር ደግሞ አንድ ቀን ይተዋወቃሉ ያስባለሁ። ቢተዋወቁ ደስ ይለኛል። ጀስት ትውውቅ ማለት ነው። እና ሀይሚ ግን ሁሉንም ተዋወቀች፣ በጣም ማለት ነው፣ በጣም ከሚባለው በላይ ያልተዋወቀች ማናለ፣ ሁሉንም ታቃለች ሀይሚ ማለት ነው። ደስ ይላል። ቡራ ከዚህ በኋላ ምንም በቃ ሁሉንም አስተዋውቋል ማለት ነው። በፕራንክም ግዳይ ቢሆን በሀይሚ በኩል ደግሞ የውና አብረሽን ኤፋን ያውቃል፣ ጋሽየን ተዋውቋል የ እንግዲህ የሃይሚዬ እናትን ብቻ ነው ያልተዋወቀ። ያውቃታል በሚዲያ ግን ያው በአካል አልተገናኙም። አንድ ቀን ደግሞ ታስታውቃቸዋለች ብዬ አስባለሁ። ችግር የለውም አይደል? ቢተዋወቁ እንደዚያ ይመስለኛል። ማለት ሽምግልና ሳይላክ ምናምን የሚባል ነገር አለ እና ግን ለትውውቅ ችግር አለው ብዬ አላስብም። ብቻ ዛሬ እንግዲህ በቡራ ቤት ማለት ነው እና ወይኔ ወደ አዲስ አበባ ሊሄዱ ነው መሰል። ሀይሚና ቡራ እንግዲህ ቡታጅራ ላይ በጣም ተመችቷቸዋል። እንግዲህ ሰርጉ ምኑም ስላለቀ ፕሮግራማቸውን ያሰቡትን ሁሉ እያሳኩ ስለሆነ ወደ አዲስ አበባ ሊሄዱ ነው መሰል። በቅርብ ቀን እንመለሳለን ወደ አዲስ አበባ ብለዋል። ትናንት ለዛምነው ቻናል ተሎ ብለው ለመላኩ የከፈቱለት እንግዲህ ሊሄዱ ይሆናል ብዬ አስባለሁ። ሀይሚዬ በጣም ተመችቷታል፣ በጣም ማለት ነው አዲስ አበባ ስተር ነው የምትቀጥ ነው እንግዲህ፣ ምንም ማድረግ አይቻልም ማለት ነው እንግዲህ የአየሩ ጸባይ ነው ብለን እንለፈው እና እንግዲህ ዛሬ እሙሽዬን ሰርፕራይዝ አድርገዋታል ማለት ነው እናንተናም መተዋል እና ሀብትሽ ማለት ነው ሀብትሽ ናናኒም መተዋል ከህይወቴ ጋር ጠብቁኝ ብሎ ሸር አድርጓቸዋለሁ እና እና ደስ ይላል። በነገራ ደስ የሚሉ ፍቅር ናቸው የምር ፍቅር የሞላበት ቤተሰብ ማለት ነው። የሀይሚ ቤተሰብም የቡራ ቤተሰብም ደስ የሚሉ ማለት ነው። በተለይ በተለይ ማለት ነው መላኩ ትናንት የተናገረው እኔ እግዚአብሔርን ነው የምላችሁ እና በቃ ስንቴ ደጋግሜ እንደማየው ቪዲዮ ማለት ነው እና በቃ ማለት እኔ አልቻልኩም ቤተሰብ በጣም ቀልደኛ ነው ተብሏል። በጣም መላኩ ማለት ነው እና ትናንትና ቡረን በቃ የመጨረሻ ነው ያሳፈረው ማለት ነው እና በጣም በጣም ሚሞሪ ጭኛለው ምናምን የቴዲ አፍሮን ዘፈን እንዳይመስልህ ምናምን ያለው እኔ በቃ አልቻልኩም። ቤተሰብ የምሬን ነው ምላችሁና በጣም ደስ የሚል ቪዲዮ ነው። ዋው ብያለው። በደንብ እየታየለት ነው ማለት ነው እና እሱንም በቲክቶክም ብዙ ሰውም የሚወደው ስላለ ትናንትም ላይብ ላይ ገብቶ ነበር እና ደስ ይላል። የምር ሐይሜም ምርጥ ቤተሰብ ነው የተቀላቀለች። የምሬን ነው ምላችሁ የቦራ ቤተሰቦች ደስ ይላል።